ከነበሩት ጨዋታዎች መካከል አንደኛው የቼልሲና የቤነፊካ ጨዋታ ነው። በነገራችን ላይ ከጨዋታው በፊት የሆዜ ሞሪኒዮ ያው የቤነፊካ አሰልጣኝ ስለሆኑ ወደ ቀድሞ ክለባቸው የሚመለሱበት ወይም የቀድሞ ክለባቸውን የሚገጥሙበት ስለነበረ ትልቅ ትኩረት ያገኘው ከዚህ ጋር ተያይዞ ነው የቤነፊካ ና የቼልሲ ጨዋታ። ከዛ በተጨማሪ ኢንዞ ማሬስካም በቼልሲ የዘንድሮ የውድድር ዓመት አጀማመርና ውጤት ላይ ጥያቄ እየተነሳባቸው እንደሆነ እናስታውሳለን። እና ተከታታይ ጨዋታዎችን የመሸነፍ ጉዳይን በተመለከተና አጠቃላይ ፐርፎርመንሱን በተመለከተ ምን አይነት ነገር ሊያሳይ ይችላል ቼልሲ የሚለው ተጠብቆ የነበረ ነው። ምክንያቱም ከእሳቸው ጋርም ተያይዞ አይተ ከሆነ የተወሰኑ ቦታዎች ላይ የመባረር ስጋት ሁሉ እንዳለባቸው እየተጻፈ ነው የነበረው እና ጨዋታው እንዲሁ እነዚህ አይነት ትኩረቶች ነበሩት ከጨዋታው በፊት ግን፣ ከጨዋታው በኋላ ነገሮች በሙሉ ከቀይ ካርድ ጋር በተያያዘ የሚነሱ ይመስለኛል። ምክንያቱም ፔድሮ በሁለት ቢጫ በዘጠና ስድስተኛ ደቂቃ አካባቢ ላይ ቀይ ካርድ አይቶ ያው ወጥቷል ከሜዳ እና በተከታታይ ሶስት ጨዋታ አንዳንድ ተጫዋቾቻቸውን በቀይ ካርድ ማጣታቸው ምንድን ነው የሚለው ነገር ላይ አንዳንድ ውይይቶች እየተከፈቱ ነው። ይሄ ደግሞ የሚያስገርም ነገር ያስገርማል እንጂ በጣም ምንም ጥያቄ የለውም። የመጀመሪያው ሳንቼዝ ነው ከማንቸስተር ዩናይትድ ጋራ፣ ከዛ በኋላ ቻሎባህ ነው፣ አሁን ደግሞ ትናንትና ፔድሮን አይቶ ነው። ስለዚህ ምንድን ነው ምንድን ነው አሁን ይህንንም እንግዲህ አሁን እንደዚህ ያለ ውሳኔ ለምሳሌ ቻሎ ባህን አለማስወጣት ይቻል ነበር አይቻልም። ሳንቼስን አለማስወጣት ይቻል ነበር አይቻልም። ትላንትና ፔትሮኔቶ ላይ ጥያቄ አታነሽ። ግን ሶስት ተጫዋቾች በሶስት ተከታታይ ጨዋታዎች ላይ በቀይ ካርድ ሲወጡብሽ በደል ሊመስል አይችልም። ያልተለመደ ነው። ብዙ ጊዜም የሚያጋጥምም አይደለም። ለዛ ነው ደግሞ የተለየ ትኩረት የሚወሰደው። ትንሽ አሪፍ የሚያደርገው የትላንትናውን ጨዋታ ሻምፒዮንስ ሊግ ጨዋታ መሆኑ ነው እንጂ በፕሪሚየር ሊጉ ላይ ቢሆን ደግሞ እንደገና ለተከታታይ ሶስተኛ ጊዜ በቀይ ካርድ ከሜዳ የወጣው ታሪኩ እንደገና ሌላ ይሆን ነበረ። ግን የትላንትናው ጨዋታ ላይ ያው ቼልሲ ጥሩ ፐርፎርም አድርጓል ተብሎ የሚገለጽበት አንድ ጨዋታ ነው። እንደገና ደግሞ አጠቃላይ በአቨሬጅ ካየ ነው ሀያ አራት አመት ነው የቼልሲ ተጫዋቾች እድሜ። ይህም ደግሞ በቼልሲ ታሪክ የሻምፒየንስ ሊግን ጨዋታ ያደረገ በእድሜ ትንሹ ስብስባ ይሆናል ማለት ነው። አዎ በጣም ወጣት ናቸው የቼልሲ ተጫዋቾች። ይሄ አንድ ከጨዋታው ጋር በተያዘ የነበረ ነው። ሁለተኛ የጋርናቸው ናቸው አስተያየት ሰጥቷል። ስለ ማንቸስተር ዩናይትድም በተወሰነ መንገድ ለመናገር የሞከረበት አለ። ለመናገር ስል አስተያየቱን ሲሰጥ ማንቸስተር ዩናይትድን በተመለከተ እንደዚህ ነው እንደዛ ነው ብዬ ልናገርና አስተያየት ልሰጥ አልፈልግም። አንዳንድ ጊዜ ጥሩ አጋጣሚዎች ወይም ጥሩ ጊዜዎች ከሆነ ቡድን ጋር ይኖረሃል። አንዳንድ ጊዜ ደግሞ ደስ የማይሉ አጋጣሚዎች ከሆነ ቡድን ጋር ይኖረሃል። በዛ መንገድ ነው መታየት ያለበት እንጂ እንደዚህ ነው እንደዛ ነው ብዬ ዘርዘር ያለ አስተያየት መስጠት አልፈልግም ብሎ እሱም ጋር ናቸው የተናገረበትም ሁኔታ እንዳለ ተመልክቻለሁ። የማንቸስተር ዩናይትድን ጉዳይ በተመለከተ ይህ ሰዎች እንዲናገር ይፈልጋሉ መሰለኝ ወይንም ደግሞ ትልቅ ትኩረት ይስባል መቼም ቢናገር እና ለዛ ግን ሰፋ ያለ ማብራሪያን ለመስጠት እንዳልፈለገ ቢተው ነው ጥሩ የሚሆነው። የእውነት ለመናገር ለእሱም ለራሱም ጥሩ አይደለም። አሁን በቼልሲ ቤት ህይወት ጀምሯል። በቼልሲ ቤት ያለውን ህይወት ለማሳመር የሚችለውን ነገር በሙሉ ማድረግ እዛ ላይ መበርታትና መጎበዝ ቼልሲን ማገዝ አሁን የአሊያንድሮ ጋር ናቸው ጉዳይ እንጂ አሁን የማንቸስተር ዩናይትድ ደጋፊዎችን ስሜት ማስተካከል ኃላፊነቱ አይደለም። ስለ ማንቸስተር ዩናይትድ የሚሰማውን በመናገር የማንቸስተር ዩናይትድ ደጋፊዎችን ከዚህ በላይ ቅር ማሰኘት እሱም ደግሞ ተገቢ አይደለም። ምክንያቱም አላ ቅር ስታሰኝ በየሶሻል ሚዲያው ላይ ትንሽ ያለሽ ያንን አለማየት አትችም። አንዳንዱ ደግሞ እንድትጨናቂና እንድታስቢ የሚያስገድድሽም የመሆን እድል አለው እና እዛ በቃ ይሄ ታሪክ አብቅቷል። በዩናይትድ እና በማንች በጋርናቹ መካከል የነበረው ግንኙነት አብቅቷል። ካበቃ በኋላ ሂዝ ኒው ላይፍ አድርገው፣ ስለዚህ በዛው ላይ ነው ትኩረት ማድረግ ያለበት። ፉሊ ፎከስድ ሆኖ ማሬስካ ጋራ በቼልሲ እንዲሳካለት መስራት ላይ ነው መጎበዝ ያለበት ነው መለው እኔ ቼልሲ እውነት ለመናገር ከሚመቹኝ የፕሪሚየር ሊጉ ክለቦች መካከል አንዱ ነው። የእውነት ለመናገር በጥንካሬ ባይገመቴነት ምናምን ከማነሳቸው ክለቦች መካከል አንዱ ነው። የራሱ የሆነ ካራክተር አለው። ግን ና የደይስ እኔ የቼልሲ ምስል የለኝም የለኝም። አሁን በጣም አሁን ይኸውልሽ፣ ማንቸስተር ዩናይትድ የሚመኘውን ነገር ቼልሲ አትረፍርፎ ያደርገዋል። ማንቸስተር ዩናይትድ የሚመኘው ምንድን ነው? አብዛኞቹን ተጫዋቾች በአዳዲስ ተጫዋቾች መቀየር ይፈልጋል። ሰፋ ያለ የዝውውር ገበያ ውስጥ ቢገባ ማንቸስተር ዩናይትድ አሁን ካለበት መቸገር እንደሚወጣ ይታመናል። ቼልሲ ደግሞ የዝውውር መስኮት በተከፈተ ቁጥር በጣም ሰፊ ተሳትፎ ነው የሚያደርገው። በጣም ሰፊ ቁጥር ያላቸው ተጫዋቾችን ነው ወደ ቡድን ነው የሚቀራቀለው። አሁን እኔ እኮ ነገርኩሽ፣ በተወሰነ ጊዜ በፊት የነበረውን የቼልሲ ስብስብ ማን የቱ ጋር እንደሚጫወት ማን የቱ ጋር ምን ሚና እንዳለው ማን ምን እንዳደረገ ምናምን አይካንቴል ልናገርሽ። አሁን ግን ግራ ይገባኛል። የእውነቴ ነው። የአምናውን ቼልሲና የዘንድሮን ቼልሲ የካቻ አምናውን ቼልሲና ድብልቅልቅ ያለ ነገር አለ ሰው። አሁን ቼልሲ ማድረግ ቢችል ጥሩ ነው የምለው በቃ ገበያው ላይ የሚችላቸውን ያህል ተጫዋቾች ገዝተዋል። ከዛ በኋላ አሁን የአንድ ሁለት ኢንክሉሽን ሊኖር ይችላል ጭማሪ። በየዝውውር መስኮቱ ለመታደስ እና አዳዲስ ፍላጎትም ለመፍጠር ጉጉት ያላቸውን ተጫዋቾች በማምጣት ሆል ቲሙ ጉጉት እንዲኖረው ለማድረግ ገበያ ላይ ሊገባ ይችል ይሆናል። ነገር ግን እንደዚህ በሆነ ሰፊ ልቅ በሆነ መንገድ ለማኔጅመንትም በሚያስቸግር መንገድ ግን መሆን አለበት ብዬ ግን አላስብም፣ እውነት ለመናገር እና ቼልሲ መቼ ነው ኮምፒታንት የሆነ ቡድን የሚሰራው? በቃ ቋሚ ዘላቂ ቡድን አለ አይደል ይዞት የሚዘልቀው። አሁን ቅድም ያነሳሽው መረጃ አለ ለምሳሌ አቨሬጅ ኤጃቸው የቼልሲ ትናንት ሜዳ ላይ የነበሩ ተጫዋቾች ሀያ አራት ከሆነ ይሄ ቡድን እኮ ፎር ደ ኔክስት ፎር ይርስ ጥሩ ሆኖ እኮ እንዲቀጥል ማለት ትችያለሽ። ፎር ፋይቭ ይርስ እንዲቀጥል ማድረግ ትችላለች። ቅድም ያልኩሽን መጠነኛ ጭማሪዎችን እያደረግሽ ለምሳሌ የበረኛውን በረኛውን ቢቀይሩ በጣም ደስ ይለኛል። በቼልሲ የገበያ ድፍረት ለምንድነው ዶና ሩማ ያለፋቸው ብዬ ላለሁ። በቼልሲ የገበያ ድፍረት ማንቸስተር ዩናይትድ ቤት ያለ ውስንነት ቼልሲን ስለማይመለከተው ቼልሲ ሴፍ ስለሆነ ከዛ አንጻር በቃ ዶና ሩማን ቢያስፈርም አሪፍ ነበረ። እነዚህ መቀየር ያለበት ማስተካከል ያለበት እ በሳንቼዝ ሸዋጅ ፐርፎርማንስ ያደረገው ከፒኤስጂ ጋር በነበረው የአለም ዋንጫ ዋንጫ ጨዋታ ላይ ሸዋጅ ፐርፎርማንስ አደረገ። ከዛ በኋላ አሁንም ይሄ ልብ የሚሞላ አገልግሎትን ይሰጣል ብዬ አላስብም። ስለዚህ የነበረው ጥሩ አማራጭ ዶናሩማን የሚያክል ግብ ጠባቂ በ26 ሚሊዮን ፓውንድ የሚገኝበትን እድል ቼልሲ ለምን አልተጋፋም? ምናምን የምላቸው ዝውሮች አሉ። ካልሆነ ግን በቃ ለሆነ አንድ ጥሩ አሰልጣኝ አንድ ጠንካራ ቡድን ገንብቶ ያ ቡድን ኮንቲኒስ፣ ስለ ማንቸስተር ሲቲ የምናውቀው አእምሯችን ላይ ያለ ምስል፣ ስለ ሊቨርፑል፣ ስለ አርሰናል ኢቨን ስለ ዩናይትድ ያለን ምስል እኔ ስለ ቼልሲ የለኝም። አሁን ተርኖቨሩ በጣም ብዙ ነው። በጣም ፈጣን ልክ ነው። ይህንን ቢያስብበት ጥሩ ነው ነው የምለው። በድንገት አሪፍ መሆንና በድንገት መቸገር ከነዚህ ነገሮች ጋር ተያይዞ የሚመጣ ይመስለኛል። በቃ አሁን ቋሚ ምርጥ የሚባል ቡድንን ካለው ስብስብ ማውጣት ማሬስካ ቢችል በጣም አሪፍ ነው። እመኝኝ አሁን ጥርም ላይ የገበያ ተሳትፎ ያደርጋል። እንደገና ክረምትም ላይ ከማንም ያላነሰ የተጫዋቾች ዝውውር ያደርጋል እና ይሄ ታስቡ ይጠበቃልም። ያጋጠማቸውም ነገር አንድ እንደዛ ነው። የኒኮላስ ጃክሰንን ሁኔታ ስለምናስታውስ ማለት ነው ልክ ዳይ ላፕ እንደተጎዳ እንደገና። ምንም እንደዚህ አይነት ችግርም ባይኖር የሆነ ተጫዋች ይገዛል ቼልሲ መግዛት ይወዳሉ፣ መግዛት ይወዳሉ፣ ይሸጣሉ። የገበያው ጉዳይ ላይ የቼልሲ ትልቁ ጥቅሙ ዝውውርን ቡድንን ማጠናከሪያ ብቻ ሳይሆን እንደ ቢዝነስ የያዘው ይመስለኛል። ግን ይሄ ኔት ስፔንድን ስታይ ኮ ቼልሲ አሪፍ ነው፣ በጣም አሪፍ ነው እንጂ ይሸጣል ይሸጣሉ። በደንብ ነው ተጫዋቾችን ለገበያ የሚያቀርቡት በጥሩ ዋጋም ነው ደግሞ የሚሸጡት። ሲሸጡ ግን አሁን ማድዌኬን ሲገዙና ማድዌኬን ለአርሰናል ሲሸጡ መሀል ላይ ያተረፉት ትርፍ አለ። እንደዚህ አይነት ቢዝነስ ይሰራል ቼልሲ። ይህንን የቢዝነስ አስፔክቱን ለብቻ በቃ የእግር ኳስ ጉዳዩን ደግሞ ለብቻ ቢሆን አሪፍ ነው። እሱ ልክ ነው። እሺ ለማንኛውም የቼልሲ እና የቤኔፊካ ጨዋታ እንዲሁም ደግሞ አብረው የሚታዩ ነጥቦችን በተመለከተ አንስተናል። የኤምቤሞን ጉዳይ እናነሳለን ብለን ነበረ ከቀደም ብሎ የኤምቤሞ ጉዳይ በማንቸስተር ዩናይትድ ላይ እንግዲህ አሁን በቃ በደንብ የሚሉት ነገር ምንድን ነው ብለ የበለጠ ትኩረት እንድትሰጣቸው ከሚያስገድዱ ተጫዋቾች መካከል አንደኛው ብሪያን ምቤሞ ይመስለኛለን። ምክንያቱም በየጨዋታዎቹ ላይ የሚችለውን ጥረት በሙሉ ሲያደርግ ተመልክቻለሁ። የጥረት መጓደል ከብሬንትፎርድ ጨዋታ ውጭ አዎ፣ ግን ያኔም ቢሆን የሆነ ሁሉም ተጫዋቾች ከብሬንትፎርድ ጋር በነበረው ጨዋታ ላይ ሁሉም ተጫዋቾች የመጫወት ፍላጎት አልነበራቸውም። በጣም ተቀዛቅዘው ነበረ። ግን የብሪያን ምቤሞን የሆነ ከስንት ጊዜ አንዴ የሚመጣ አድርገህ እንድትወስደው የሚያስገድዱ ደግሞ እውነቶች አሉ ብዬ ነው የማስበው። ምክንያቱም ከዛ በፊት የነበሩ ጨዋታዎች ላይ በጣም ጥሩ እንቅስቃሴ ሲያደርግና የሚችለውን ነገር ደግሞ ለማድረግ ጥረት ሲያደርግ ስለተመለከትን ማለት ነው። አሁን እስካሁን ድረስ በታየው ነገር በማንቸስተር ዩናይትድ ቤት ተጫዋች ሆኖ ምንድን ነው የታዘበው፣ ምንድን ነው የተመለከተው፣ የእሱ ሀሳብ ምንድን ነው የሚለው ላይ አስተያየት ሲሰጥ መስማት እንፈልጋለን። እና ከክለቡ ጋር በተያያዘ የሰጠውን አስተያየት በተወሰነ መንገድ ብንመለከተው አሪፍ ነው ብዬ ነው ያው ምንድነው አሁን ማንቸስተር ዩናይትድ ቤት ውስጥ ያው ችግር አለ። በጣም በጣም በጣም ስር የሰደደ ችግር አለ። ማንቸስተር ዩናይትድን ከገባበት ችግር ለማውጣት መደረግ ያለባቸው ነገሮች ምንድናቸው ናቸው ብለው በጣም ብዙ ሰዎች ይነጋገራሉ። እንደዚሁም ደግሞ በየሚዲያው ስለ ማንቸስተር ዩናይትድ ስለ ሩበን አሞሪን በደንብ ና በስፋት ነው የሚጻፈው። ሳምሪ እያየሽው እንደሆነ በእርግጠኝነት የምናገረው ነገር ነው። ለምሳሌ ማንቸስተር ዩናይትድ አሞሪ ምን ለማሰናበት ለምንድን የቸገረው ብሎ የሚለው ጥያቄ አለ። ጥያቄ ነው። ከዛ ለምንድን የቸገረው ብለው ያነሱና ይህንን ሰው አሞሪምን ከኃላፊነት ለማንሳት ከበቂ በላይ ነው የሚሏቸው ምክንያቶች በማንቸስተር ዩናይትድ ቤት እሱ ስራ ከጀመረበት ጊዜ አንስቶ የተበላሹትን ነገሮች እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ብለው ይዘረዝራል። ሶ ዋትስ ምንድን ነው ዋት ሜክስ ኢት ዲፊካልት? እሱን ተባረሃል ለማለት ይብቃል ለማለት የምትችለውን አድርገሃል ለዛ ቴንኪው ከፓፓ አንተም ቀጥልኛ ምን ቀጥላለን፣ ከሌላ ሰው ጋር ለማለት እነዚህ ሁሉ ነገሮች ተፈጥረው ማንቸስተር ዩናይትድ ለምንድነው አቅም ያጣው ብለው ይጠይቃል። ደግሞ ሌላ ሚዲያ ይነሳና ሩቤን አሞሪምን ማባረር ልክ የሚሆንባቸው ስምንት ምክንያቶች ይልሻል። ይህን አርጓል፣ ይህ ሆኗል በሱ ጊዜ፣ ይህ ሆኗል በሱ ጊዜ፣ በሱ ጊዜ እንደዚህ ሆኗል ምናምን ይሉሻል። ደግሞ ለአድማጮቻችን ስንነግር እንደነበረው ሩብን አሞሪምን ማባረር ሳይሆን ፈጥኖ ማባረር ማንቸስተር ዩናይትድንም አሞሪ ምንም መጥቀም ነው። እነሱ የፈሩት የሰሩት ስህተት እንዲነሳባቸው አለመፈለግ ነው እንጂ አብሮ የሚያቆይ ምንም ነገር የለም። በመካከል በቃ ሳምሪ አለ ምትው አናሊስት በሙሉ አለ ምትው ፐንዲት በሙሉ አለ ምትው ሚዲያ በሙሉ ስለ ማንቸስተር ዩናይትድ ነው የሚያወሩት ስለ ሮበን አሞሪ የእውነት እንነጋገር ከተባለ ይህንን አይነት ችግር ይህንን አይነት መከራ ሌሎች ክለቦች ገጥሟቸው ቢሆኑ የሚረሱበት ነው ብዬ ነው የማምነው። እኔ አስራ ሁለት ዓመት እንደዚህ ሆኖ አሁንም የሚዲያ ዋና ጉዳይ አይመስለኝም አይመስለኝም። አሁንም በየትኛው መንገድ ይጣራ ይፈተሽ፣ ከዛ በኋላ የምታረጋግጨው ነገር ምንድን ነው? ማንቸስተር ዩናይትድ የሚዲያው ዋና አንኳር ነጥብ ስለ ማንቸስተር ዩናይትድ የሆነ ነገር ኮሽ ካለ ለም አድርገው ነው የሚያነሱት። በቃ ይሄ ይሆን ታላቅነት ማለት ተትተሽ ማትታይ የሚያስተው ብዙ ነገር ቢኖርሽም የማያስነሳ ብዙ ነገር ቢኖርሽም በቻምፒዮንስ ሊግ ለት ቻምፒዮንስ ሊግ ላይ ስላሉ ክለቦች ከሚወራው በላይ ብዙ ነገር ስለተበላሸበት አስራ አራተኛ ደረጃ ላይ ስለተቀመጠ ከሰላሳ ሶስት ጨዋታ ሰላሳ አራት ነጥብ ብቻ ስለሚያገኝ በአስራ አንድ ወር ሁለት ተከታታይ ጨዋታዎችን ማሸነፍ ስላልቻለ ደክሟልና እንተባው ስላልተባለው ማንቸስተር ዩናይትድ ጥልቅ የሆነ ነገር ይነገራል። እንዳልኩሽ ሁሉም የሚያወራው ስለዛ ምንድን ነው የሆነው ብለው ይጠይቃሉ። አይ ቲንክ ዚስ ኢዝ ሶምትንግ ጉድ ቆንጆ ነገር ነው። በማንቸስተር ዩናይትድ ሳይድ ሆነሽ ስትመለከችው አሰልጣኙን ሊረብሽ ይችላል። ተጫዋቾቹን ላያረጋጋ ይችላል። ሁሌም ኢሹ ማንቸስተር ዩናይትድን በተመለከተ መኖሩ የሚፈጥረው ስሜትና ጫና ሊኖር ይችላል ምናምን አዎ ሊኖር ይችላል ግን ዘ ፖይንትዝ ነው እውነቱ እሱ ነው እየተነጋገሩበት ነው የሚገኙት ስለዚህ አሁን ማን ነው ብሌም መደረግ ያለበት አሞሪም ነው አልሆነለትም አሞሪም ነው ግትር ሆኖ አሞሪም ነው ተጫዋቾቹን እንዴት ማኔጅ ማድረግ እንዳለበት ባለማወቁ ማንቸስተር ዩናይትድ ከችግር መውጣት ያቃተው? ወይስ ተጫዋቾቹ ናቸው? ይሸነፉ ችግር የለውም ግን፣ እንዴት ቁጭት፣ እንዴት እልህ፣ እንዴት ፍላጎት ያጣሉ። ስለዚህ እነሱ ናቸው ነው ወይስ ማንቸስተር ዩናይትድ እንደዚህ ሆኖ እያዩ መወሰን ያለባቸውን ውሳኔ ለመወሰን አቅም ያጡት እግር ኳሱን እናስተዳድራለን ብለው የእግር ኳሱን የማስተዳደር ኃላፊነት ከግሌዘር ሰዎች የወሰዱት እነ ሰርጅ ምራት ክሊፍ እነ ኢኒዮሶች ናቸው። ይስ ማንን እንውቀስ ማንን ምናምን የሚል ይሸል በዚህ ሰዓት ና ለምን መታረም አቃት ለምን ይሄን ያህል ጊዜ ወሰደ የሚል ጥያቄ ይነሳል። በዚህ ሂደት ላይ ነው እንግዲህ አሁን ብሪያንም ቤሞ አስተያየት ሰጪ ሆኖ የመጣው ቅድም አንቺ ባልሹ ሙሉ በሙሉ ምስማማው በዘንድሮ የውድድር ዓመት ማንቸስተር ዩናይትድ በፕሪሚየር ሊግ ሲጫወት ካየ ናቸው በሁሉ ጨዋታዎች ሲጫወት ካየ ናቸው ኮንቲኒየስሊ ቤስት ፐርፎርመር ከምንለው ብሪያን ቤሞን ያለፈው ወሬ ወሩ ኮከብ ነው አሁንም ያን ክብር ከሱ ይልቅ ማንን ሊወስደው ይችላል ምናልባት ብለን የምንጠራው ሰው ከሌለ በስተቀር ከባድ ነው የሚሆነው በቀደም በብሬንት ፎርድ ሶስት ለአንድ በሆነ ውጤት ከተሸነፉ በኋላ ማቲያስ ኩኛ ለአሞሪም መቶ ፐርሰንት ድጋፍ አለን ብሏል በመቶ ፐርሰንት ድጋፍ ሚለንን እየሰማን ማንቸስተር ዩናይትድን ለማስተካከል ጥረት እናደርጋለን ብለዋል ብሪያንን ቤሞ ደግሞ የሚለው የማንቸስተር ዩናይትድ እንደዚህ መሆን አሰልጣኙን የሚያስወቅስ ብቻ መሆን የለበትም እኛም አለንበት ነው ተጫዋቾቹ ሀላፊነት መውሰድ አለብን የኛም የኛም ነው ስለዚህ እሱ የሚለው በቃ ፕሌየርስ ኒድ ቱ ቴክ ሪስፖንስቢሊቲ ሀላፊነት መውሰድ መቻል አለባቸው ያጎደልነው ነገር ስላለ ማንቸስተር ዩናይትድ ጎድሎበታል፣ እንደዚህ ደግሞ መሆን የለበትም ነው። አሁን የማንቸስተር ዩናይትድ ደጋፊዎች በቀደም ዕለት በጣም ደስ ያላቸው ነገር 207.4 ሚሊዮን ፓውንድ ወጥቶ የፊት መስመሩን ለመቀየር ብራያን ቤሞን፣ ማቲያስ ኩኛን እና ቤንጃሚን ሴስኮን አስፈርሞ ማንቸስተር ዩናይትድ ነበር አለን። ለመጀመሪያ ጊዜ ሶስቱን አንድ ላይ የመጀመሪያ ተሰላፊ አድርጎ ይዘው ገባው እኮ በብሬንትፎርዱ ጨዋታ ነው። እና ያንን እንትን ብለው ነበረ ተስፋ አርገው ነበረ አሁን ኤምቤሞ ወደሚለው ነጥብ ስንመለስ ምንም ማያሻማው ነገር ይደብራላል፣ ያበሳጫል፣ ደስ አይልም። ውጤቶቹ ደስ የሚሉ አይደሉም። በቃ እኔ ምን ብዬ ልገልጸው እንደምችል አላውቅም። እና በቃ ደስ አይልማል ማንቸስተር። እኔ በቃ በብሬንት ፎርዱ ጨዋታ በብቸኝነት ደስ ያለኝ ነገር እዛ የቀድሞ ክለቤ ሲሄድ ደጋፊዎቹ ያደረጉልኝን አቀባበል እሱም ብቻ ነው በበጎ ማነሳው በበጎም ማስበው ከዛ ውጭ ግን እኛ እንደ ማንቸስተር ዩናይትድ ያደረግናቸው ነገሮች በሙሉ ልክ አይደለም ይልና እንዲህ ባለው ልክ አለመሆን ውስጥ ኃላፊነቱን በሙሉ ለአሰልጣኙ ለሩበን አሞሪም ወስደን እንደፈድፈው ከሆነ ትክክል አይደለም ይልና እያንዳንዳችን በቡድን ውስጥ ያለን ሰዎች ኃላፊነቱን መውሰድ ይኖርብናል ነው። እንደ ማንቸስተር ዩናይትድ ባለ ትልቅ ክለብ ውስጥ ስትጫወት አንተ የምታደርገው እያንዳንዱ ነገር በቡድን ውስጥ ነው የሚታየው፣ በቡድን ውስጥ ነው ሊታይ የሚገባው። ስለዚህ እንደ ቡድን የተሻለ ነገር ለማድረግ እያንዳንዳችን ያጎደልናቸውን ነገሮች ስለመሙላት ተስተካክሎ ስለመቅረብ የተሻለ ሆኖ ስለመገኘት መጨነቅ አለብን እንጂ አሰልጣኝ ላይ ብቻ ጣትን በመቀሰር የሚመጣ ነገር የለም። ስለዚህ እኛም የስህተቱ አካል ነን ነው የሚለው። ኤምቤሞ ይሄንን ኃላፊነት ወስደን የሚስተካከለውን ነገር አስተካክለን መምጣት መቻል አለብን። ስለ ማንቸስተር ዩናይትድ ደጆኛ የምሰማ ነበር አለ። ማንቸስተር ዩናይትድ እንዲሆነ ማንቸስተር ዩናይትድ እንዲሆነ ማንቸስተር ዩናይትድ ምናምን እየተባለ ግን የማንቸስተር ዩናይትድ ተጫዋች ከሆንኩ በኋላ ማንቸስተር ዩናይትድ የሚመረመርበት ማንቸስተር ዩናይትድን በተመለከተ የውስጥ መረጃ ተብሎ የሚፈለፈልበት በእያንዳንዱ ጉዳይ ማይነሳ ጉድ የለም አለ። በቃ በምን አይነት ታላቅ ቡድን ውስጥ እንዳለው የገባኝ አኔ ነው። ደጅ ያለውን ነገር ግን መርሳት የኛ ፋንታ ነው ይላል። ደጋፊዎቻችን ዲማንድ የሚያደርጉት ነገር አለ፣ ትክክል ነው። እኛ ማድረግ አለብን ብለን የምናምነው ነገር አለ፣ እሱም ትክክል ነው። ግን የደጅ ሰዎች አሉ አለ። እነዚህ አናሊስቶች፣ ፐንዲቶች፣ ምናምኖች፣ አስተያየት ሰጪዎች፣ የቀድሞ እግር ኳስ እነሱን ግን መርሳት አለብናል። ምክንያቱም አዜ እንደው ዘዴ መስራት የምንችለው እኛ ይሻላል ብለን የምንለውን ነገር ውስጣዊ የሆነው ስሜት ምንድን ነው፣ ውስጣዊ የሆነው ፍላጎት ምንድን ነው፣ ምን ብናደርግ ያንን የውስጥ ፍላጎታችንን ማሟላት እንችላለን የሚለውን በደንብ በደንብ አበጥረን መስራት ይኖርብናል የሚል ሀሳብን ነው የሚሰጠው። ስለዚህ እኔ ማቲያስ ኩኛ እና ቤንጃሚን ሼሽኮ የማንቸስተር ዩናይትድን የፊት መስመር አሪፍ እንደምናደርገው ተስፋ አረጋለሁ። ደስ ይለኛል ከነሱ ጋር ያለኝ ነገር ብሏል። ያው ትልቅ ተስፋ የተጣለበት ነው የማንቸስተር ዩናይትድ የፊት መስመርን የሶስቱን ተጫዋቾች ጉዳይ በተመለከተ ያው ከማንም አይተናነሱም ተብሎ አስተያየት የተሰጠበት እኮ ነው። ግን ቅድም ለሊቨርፑል ያነሳነውን ነገር ደግሞ የበለጠ አጠናክረን የምናነሳው ማንቸስተር ዩናይትድ ላይ ይመስለኛል። ባላንስ የሚባለውን ነገር መሀል ሜዳ ላይ እንደገና ግብ ጠባቂ ላይ እና ተከላካይ መስመር ላይ ያሉት ነገሮች በሙሉ እንደፊት መስመሩ ጠንካራ ካልሆኑ ወይም ደግሞ የሚሰሩ ስህተቶችን በየጊዜው መቅረፍ የማይችሉ ከሆነ የፊት መስመሩን መጠናከር የበለጠ ዋጋ ያሳጣብሃል። እንደዛ ብዬ ነው የማስበው እንጂ የሶስቱ የሶስቱ ተጫዋቾች ጥምረትና ብቃት ገና ነው። ግን ጥሩ ብቃት ያላቸው ተጫዋቾች መሆናቸውን ግን ደግሞ እናውቃለን። እንደውም አሁን ኤምቤሞ ከተናገረው ነገር ጋር በቃ አንድ አይነት ነገር የተናገረው እኮ ማቲያስ ድላይትም አስተያየት ሲሰጥ ነበር ከብሬንትፎርድ ጨዋታ በኋላ። ምንም አሰልጣኙ ላይ ብቻ ትኩረት ማድረግ የሚገባ ነገርም አደለም፣ ልክም አደለም ተጫዋቾችም የየራሳቸውን ኃላፊነት መውሰድ አለባቸው ብሎ አስተያየት ይሰጥ ነበር። እና ያንኛም ስንናገር የነበረው በእርግጥ ለዚህኛው ጨዋታ ሩበን አሞሪን ብቻ ተወቃሽ መሆን አለበት የሚል ጥያቄ ስናነሳ ነበር እና እሱም በቃ ተመሳሳይ ነገር ነው። ከኤምቤሞ ጋራ የሚናገረው ሁልጊዜ ከጨዋታዎች በኋላ አስተያየት ሲሰጥ ሰማለሁ። አሰልጣኙ አሰልጣኙ አሰልጣኙ ይባላል፣ ግን ለሚቆጠሩብን ጎሎች፣ ለሚወሰድብን የሜዳ ላይ ብልጫ፣ ለምናጣቸው ይሄ የሚፈጠሩ እድሎች ለሚባክኑት በሙሉ ሩበን አሞሪም ነው ተጠያቂ ማለት አይገባም። ተጫዋቾችም ቢሆን ጨዋታ ላይ ፎከስ ማድረግ ኮንሰንትሬት ማድረግ አለባቸው፣ ብሏል። አሁን ይህ እንግዲህ በትልልቅ ደረጃ ያሉ ተጫዋቾች ናቸው። በጨዋታ ላይ ትኩረት ማድረግን በተመለከተ ጉድለት አለ ተብሎ ሲነገር በጣም እኮ አስቸጋሪ ነገር ነው። እና እኔ ግን እሺ፣ እኔ የምለው ምንድን ነው እሺ፣ ጨርስ እና እንደዛ ብሎ እሱ አስተያየት ሰጥቷል። ለማንኛውም ግን እኛ ተጫዋቾችም ኃላፊነት መውሰድ አለብን፣ ሁል ጊዜ አሰልጣኙ እየተወቀሰ ብቻ መቀጠል የለበትም። እና ስለ ሲስተሙ ነው የሚወራው ብዙ ጊዜ ብሎ እሱም አስተያየቱን ሰጥተዋል። ግን ከሲስተሙ ባሻገርም የተጫዋቾችም ሁኔታ የበለጠ መታየት አለበት ብሎ ነው የሚያምኑና ተጫዋቾቹ የሆነ በአንድ አይነት ስሜት ውስጥ ነው ያሉት ማለት ነው። የሚናገሩት ነገር ተመሳሳይ። አሁን ይሄ የተለመደ ነገር ነው። ተጫዋቾች እንዲህ ማለታቸው የምር ነው ብሎ ለመውሰድ ምንም ለማለ ይቅርታ፣ በጣም አንቺ አውሪኝ። እሺ፣ ልክ ነው አሁን ያልከው ነገር፣ እኔ የምታዘበው ነገር ነው። የበለጠ አሰልጣኙን አጋልጠው የሚሰጡበት እድል ላይኖር ይችላል። በውስጣቸው የሚሰማቸው ነገር ደግሞ ሌላ ሊሆን ይችላል፣ ግን ፊት ለፊት ወጥተው ሲናገሩ እንደነዚህ አይነት ትንሽ ሸፈን ያሉ አስተያየቶችን ይሰጣሉ። ግን ሌላ ደግሞ የምንሰማው ነገር እኮ አለ። መልበሻ ቤት ውስጥ ከሩበን አሞሪም ጋር ተጫዋቾቹ በጣም ጥሩ ስሜት ውስጥ አይደለም ያሉት፣ ደብሯቸዋል ተብሎ ይነገራል። ሊረዱት አልቻሉም ሩበን አሞሪም። ማቲያስ ኩኛን ብትሆኚ አንቺ ከብሬንትፎርዱ ጨዋታ በኋላ አላ አሰልጣኙ ድጋፍ አላችሁ ወይ ተብለሽ ብትጠይቂ እኔ እንደሱ የደበረኝ ሰው የለም አትልም። እንደዛ አይሆን። አራት ክሊፍ ሲጠይቅሽ ግን የተለየ ነገር ልትናገር ይችላል። ጂሚ ካራገር ትናንት ያለውን አንድ ጥያቄ ብቻ ልጠይቅሽ እና እንትን እለዋለሁ። ጂሚ ካራገር ያለው ምንድን ነው? ማንቸስተር ዩናይትድ ከዚህ በኋላ ሌላ አንድ ኮምፒታንት የሆነ ተፎካካሪ የመሆን አቅም ያለው አሰልጣኝ ቢይዘውና በባክፎር ቢጫወት በአውሮፓ የውድድር መድረክ ላይ በሚቀጥለው የውድድር አመት የምናየው ቡድን ሆኖ የመገኘት እድል አለው ይላል። ተስማሚበታለች ቢያንስ የተሻለ የሜዳ ላይ እንቅስቃሴ እናያለን ብዬ እገምታለሁ፣ አሰልጣኝ ቢቀየር ቢቀየር። እናመስግን። አዎ በጣም አድርገን እናመሰግናለን። አብራችሁን ስለነበራችሁ አድማጮቻችን አዳዲስ ስፖርታዊ መረጃዎችን ይዘን ደግሞ ወደ እናንተ ዳግም እንመጣለን። ስለዚህም ደግሞ በቤተሰብነታችሁ ጽኑ እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።